በኢሞ በዋትሳፕ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። እሺ፣ በዛሬው ደግሞ ይዘንላችሁ የመጣን የንባብ ልምምድ ነው። እያስቆምን ፈጠን እያል እያነበብን እንለማመዳለን ማለት ነው። ይዘንላችሁ የመጣን ንባብ የምንባቡ ርዕስ የጊዜ ብክነት ይላል። የጊዜ ብክነት የጊዜ ብክነት። ጊዜው ጊዜው በጣም መሽቷል። ጊዜው በጣም መሽቷል። አባት አባት የሆነ የሆነ አባት የሆነ ድምጽ ሲሰማ ከእንቅልፉ ከእንቅልፉ ነቃ። ሰዓቱን ሰዓቱን ተመለከተ። ከምሽቱ አምስት ተኩል ሆኗል አምስት ተኩል ሆኗል። የምን የምን ድምጽ እንደቀሰቀሰው የምን ድምጽ እንደቀሰቀሰው ለማወቅ ለማወቅ ከመኝታ ከመኝታ ቤቱ ወጣ። መንክርን መንክርን ስልኩ ላይ አፍጥጦ ጌም ሲጫወት አገኘው። አባቱም የልጁን የልጁን ድርጅት ድርጅት በግርምት ተመለከተ። ድርጅቱን በግርም ተመለከተ። መለስ መለስ

መንክር ከትምህርት ቤት እንደተመለሰ የቀረበለትን ምግብ እንደ እንደ ነገሩ እንደ ነገሩ ቀማምሶ ቀማምሶ ቴሌቪዥኑን ከፍተው እንደ ነገሩ ቀማምሶ ቴሌቪዥኑን ከፈተው ከፈተው የአሻንጉሊት የአሻንጉሊት ፊልም ሲያይ የአራት የአሻንጉሊት ፊልም ሲያይ የእራት የእራት ሰዓት ደረሰ። የእራቱን ጥቂት በልቶ የአባቱን ስልክ ይዞ ወደ ክፍሉ ገባ። ከክፍሉ ከገባ ጀምሮ የአባቱ የአባቱ እስከ ተነሳበት አባቱ እስከ ተነሳበት ጊዜ ድረስ ደም እየተጫወተ ነበር ጀም እየተጫወተ ነበር። አባቱም አባቱም ልጁን እንደተ እንደ ተመ ለከተ በዚህ ምሽት በዚህ ምሽት ምን ነገር መናገር ምንም ነገር መናገር ስላልፈለገ እንዲተኛ እንዲተኛ ነግሮት ወጣ ወጣ። ነጋ የመንክር አባት ቀድሞ ተነሳና ቁርስ ቁርስ ሰራ የእናቱም እናቱም በመነሳት በመነሳት ቤቱን ማስተካከል ጀመረች። መንክር ግን አልተነሳም ነበር። መንክር ግን አልተነሳም ነበር። አባትም መንክርን መንክርን በመቀስቀስ ስለ ኤሌክ ስለ ኤሌክትሮኒክስ ስለ ኤሌክትሮኒክስ መሳሪያዎች መሳሪያዎች አጠቃቅም ስለ ኤሌክትሮኒክስ መሳሪያዎች አጠቃቀም መምከር ጀመረ ጀመረ። እናትም፣ ልጄ ሙሉ ትኩረትህ ሙሉ ትኩረትህ ስልክና ቴሌቪዥን ላይ በማድረግህ ምግብ ለመብላትም ጊዜ አጥተሃል ምግብ ለመብላትም ጊዜ አጥተሃል። በተጨማሪም የተማርከውን የተማርከውን የምታነብበት የቤት ስራ የቤት ስራም የምትሰራበት ጊዜ ያስፈልግሃል። ስልክህ ስልክም ሆነ ቴሌቪዥን ስልክም ሆነ ቴሌቪዥን በአግባቡና በተወሰነ ጊዜ ከተጠቀምክበት ጠቃሚ ሲሆን ከልክ በላይ ከተጠቀምንበት ግን ጎጂ ነው በማለት የራሷን ምክር ጨመረች። መንክርም የእናቱንና የአባቱን ም ምክር ትኩረት ሰጥቶ ሲያዳምጥ ከቆየ በኋላ ጥፋቱን አምኖ የተሰጠውን ምክር ተቀበለ። የተሰጠውን ምክር ተቀበለ። የእለት ክንውኑ መርሃ ግብር ፕሮግራም አውጥቶ ማንበብ ጀመረ። ልክ እንደዚህ ቀስ ብላችሁ እያነበባችሁ ቪዲዮ እያስቆማችሁ ተለማመዱ ለዛሬ ዘንድላችሁ የመጣን ይህን ይመስላል በሌላ ቪዲዮ እስከምንገናኝ ከታች ባለው ስልክ ደውሉልን ሀይበሉን መማር መከታተል ትችላላችሁ ለዛሬ ዘንድላችሁ የመጣን ቪዲዮ ይህን ይመስላል መልካም ጊዜ ሰናይ ቆይታ